ይህንን እንግዲህ በአማርኛ ደግሞ እንለዋለን። ከአላህ በስተቀር በእውነት የሚመለክ ሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልክተኛውና ባሪያ መሆናቸውን እመሰክራለሁ። ኢየሱስም የአላህ ባሪያና መልክተኛ መሆኑን እመሰክራለሁ። እንግዲህ ከዚህ በኋላ ሙስሊም ሆነሃል። አልኢስላም የጅቡ ማቀብለው ሆነው እስልምና ከሳ በፊት የተሰራን ወንጀል በአጠቃላይ ያብሳል። አንተ አሁን ንጹህ አዲስ ሰው ነህ። ስምህ ማን ነው? ቢኒያም። ከእስልምና የሚያስደስት ስም ምንድን ነው? አንተ ምትወደው ሲጠራ። እንደው ሪድዋን። ማሻአላ፣ ሪድዋን ሆነሃል። እንግዲህ አባት ስም አይቀየርም። አባትስ ካልቀየረው ድረስ ታደሰ ሪድዋን ታደሰ ስለዚህ ካሁን በኋላ ሙስሊምነት ቢጠበቅብህ ምንድን ነው የምታውቃት ሰላቶችን ያው ፋቲሐ አለ እስክትለም ድረስ ሱብሐነላ አልሐምዱላ አላሁ አክበር እነዚህን ቃላት እየደጋገም ሰላትን ታከናወለ ከሙስሊሙ ጋር ከግን መማር ያስፈልጋል እስልምና የእውቀት ዲን ነው ማንበብ መማር ባለህበት ቦታ እነሱ የእስልምናን ያስተምረዋል በተለይ ሰላት አሰጋገድን እነሱን መማር አንተ ላይ ይጠበቅብሃል መርሃባ ማሻላ። እንግዲህ አሁን አንተ አዲስ ሰው ነው። ምንም ወንጀል የለብህም። ምፁ ነው እስልምና ይሄ ነው። እንግዲህ ከበስተፊት የተሰራን ወንጀል ባጠቃላይ የሚያጸዳ ነው። ይሄ እድለኝነት ነው። ወደ ተፈጠርክለት ወደ ተፈጥሯዊ ሃይማኖት ነው የመጣኸው። እስልምና ኢሳን አይሳደብም። ኢየሱስን የአላህ ነቢይ፣ የአላህ ባሪያ ነው ብሎ ነው የሚያምነው። እንኳን እሳቸውን አይደለም የነቢያት ምድምደሚያ እንትን የነቢይ ሙሐመድን ዐለይሂ ሰላቱ ወሰላም የአላህ ነቢይ ባሪያ ናቸው፣ ሌላ አይደለም። አምልኮ የሚገባው ለአላህ ብቻ ነው። ከአላህ ውጭ ለማንም አይሰገድም፣ ለማንም አይታረድም፣ ለማንም ስለት አይገባም። ለአላህ ብቻ ና ብቻ ነው። እስልምና አስተምሮ ይሄ ነው። ይህ አህዳዊ መለኮታዊ ከአላህ በኩል የመጣ ዲን ነው። የነቢያት መደምደሚያ ይዞት የመጡት ሪሳላ መልእክት ነው። እኛ እየተቀበለን ያለው ለዓለም ህዝብም ይህን ነው። እኛ እየሰበትን ያለ ነው፣ እየተናገሩን ያለ ነው። ስለዚህ እንኳን ወደ ተፈጠርክለት ወደ ተፈጥሯዊ ሃይማኖት እንኳን ደህና መጣ፣ የሁላችን መልእክት ነው። ባለህበት ጠንክር ሚል መልእክት አለኝ። ሪዋን ሰላም አሌይኩም።